ታላቁ ሐኪም የአማራ ህዝብ እምባባሽ፣ የእውቀቱ ዋህልክ፣ የእውነትና የታማኝነት ማህተም የሆኑት አንጸባራቂው ኮከብ ፕሮፌሰር አስራት ወልደየስ የትውልድ ቀናቸው ዛሬ ነው። ለሌሊቁ አስራት ይችን ምድር በዛሬ ዕለት በ1920 ዓ ም በአማራዋ መዲና አዲስ አበባ ተወለዱ። በ1991 ዓ ም ደግሞ አማራን ያለረፍት ሲያሳድድ የኖረው ህወሃት የአማራን መሳደድ በብርቱ የተከላከሉትን ታላቁን የህክምና ሰው ልዕለ ሊቅ አስራት ወልደየስን አሳዷቸው አሜሪካን አገር ይችን ምድር ተሰናበቱ። በታላቁ ምሁርና የአማራ ህዝብ እንባባሹ ፕሮፌሰር አስራት ወልደየስ ዙሪያ መጠነኛ ዳሰሳ አዘጋጅተናል፣ ተሰሙታላችሁ። የአማራ ህዝብ የህልውና ትግል ከጎንደር እስከ ጎጃምና ወሎ ዛሬም በብርታት ተጋድሎ ቀጥሏል። በጋሸና በሱዳን ኮሪደርና በመላው የጎጃም ምድር የተካሄዱ ተጋድሎች ምን ይመስላሉ? ዜናችን በዝርዝር ያስደምጣችኋል። ተሰሙታላችሁ። የአማራ ህዝብ የህልውና ትግል ጉዞ በየጊዜው የእድገት ደረጃ እያሳየ ሲሆን የአመራርና የአዋጊዎች ብቃት ከሰራዊት ግዳጅ የመፈጸም አቅም አኳያም በየጊዜው ግምገማ እያካሄደ ያለው የአማራ ፋኖሿ ጠቅላይ ግዛት እዝ የተራራው ስር ልጆቹን ተጋድሎ ገምግሞ ተሀድሶ አድርጓል። የትግል መዳረሻው የሚታወቀው ከታጋዩ ስነ ምግባርና ከመሪው ስነ ልቦና ነው እንደሚባለው በሸዋ ጠቅላይ ግዛት እዝ እየተካሄዱ ያሉትን ወታደራዊ ግምገማዎችና የውጊ አፈጻጸምን አስመልክቶ በተከታታይ ታድሶች እየተደረጉ ይገኛሉ። የበርካታ ድሎች ባለቤቱ የሸዋ ጠቅላይ ግዛት እዝ አስቴጎማ ተራራ ክፍለ ጦር ያከናወነውን ታላቅ ስራ በዜናችን ልናስደምጣችሁ አሰናድተነዋል። ሰዓቱን ጠብቆ ይቀርባል። ስናጠፋ ቆንጥጡን ያሉት የብልጽግናው ሊቀመንበር ከማጥፋት አልፈው አገር እያወደሙ መሆኑን አስመልክቶ ለሚቀርብባቸው ትችት ከመስተካከል ይልቅ አጸፋቸው ጅምላ ጨራሽ ፍረጃና ማሳደድ ከሆነ ቆይቷል። በቅርቡ ከፍተኛ ተቃውሞ ያሰሙትን የጤና ባለሙያዎችን ተከትሎ ማኅበራቸውን ዛሬ አሳግደውታል። ቆንጠጡ ብለው የተናገሩት ሰው ዛሬ ግን እንኳንስ ግሳጼን ይቅርና የርምት እርምጃ አስተያየትንም የመቀበል አቅም አጥተዋል። የተቻቸውን ሁሉ በአጥፊነትና በጠላትነት ፈርጀው እያሳደዱት ነው። ዜናችን በዝርዝር የሚያስደምጣችሁ ሌላው መረጃችን ነው ተሰሙታላችሁ። በውጭ ዜናችን ደግሞ አሁናዊው የእስራኤል ኢራን ጦርነትን አስመልክቶ የተሰናዳ ዝርዝር መረጃ ይዘናል። በዛሬ ዕለት ብዙ ለውጦችን ያስደመጠን የሁለቱ አገራት ጦርነት በዜናችን ዝርዝሩ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በቅድሚያም የታላቁን ምሁርና የአማራ ሕዝብ እንባባሹን ፕሮፌሰር አስራት ወልደየስን የሚዘክር ሐሳባችንን እናስደምጣችኋለን። ዝክረ አስራት ወልደየስ። ሁለት ታላላቅ ሰዎች እርስ በርስ ውይይት ጀምረዋል። የውይይታቸው መነሻ ምክንያት ደግሞ በአካባቢያቸው አንድ በጽኑ የታመመው ወዳጃቸውን ጉዳይ በተመለከተ ነበር። አንደኛው ወዲያውኑ ለምን አዲስ አበባ ውስደን አናሳክመውም ብለው ጠየቁ። አከታትለውም ጥቁር አንበሳ የሚባለው ሆስፒታል ውስጥ አስራት የተባለ ጸበል ፈልቋላሉ በማለት ተናገሩ። ጥቁር አንበሳ ውስጥ ጸበል ፈልቋላሉ የተባለላቸው የፕሮፌሰር አስራት ወልደየስ የሕክምና ጥበብ ፈዋሽነቱ የተመሰከረለት ስለነበረ ነው። ወጣቱ አስራት እንደ ልጅነቱ ፈተናዎች አልበዙበትም እንጂ በታላቅ ትግል ነበር ወደ ስኬት የወጣው። ገና በስምንት ዓመቱ የካቲት 12 ቀን ወላጅ አባቱ የተገደሉበት ብላቴና አሳዳጊ አያቱ ቀኝ አዝማች ጽጌ ወረደ ማርያም ደግሞ በግራዚያኒ በግዞት ወደ ጣሊያን ተወስደውበታል። ፈተና የበዛባቸውና መከራ ባናት ባናቱ የተደራረበባቸው ወላጅናቱም በጊዜ ነበር ይችን ምድር የተሰናበቷት። በዚህ መልኩ ሕይወቱን ከመከራ ዋ ብሎ የተማራት ብላቴናው አስራት ወልደየስ አዲስ አበባ ተወልዶ ድሬዳዋ አድጓል። በኋላም ወደ ትውልድ ቀየው ታላቋ ንግሥት ጣይቱ በመሠረቷት አዲስ አበባ ተመልሶ በመምጣት ትምህርቱን ቀጠለም። ድሬዳዋ ካጎቱ ጋር ሆኖ የጀመረውን ትምህርት አዲስ አበባ ተፈሪ መኮንን ትምህርት ቤት መከታተሉን ቀጠለም። ይህ ታላቅ ምሁር ባለብሩህ ብላቴና ከአዲስ አበባ ድሬዳዋ ከድሬዳዋ አዲስ አበባ ከተንከራተተ በኋላ በልጅነቱ ከወላጆቹ ጋር ቁርኝት ባይኖረውም በወጣትነት ዘመኑ ግን የሕይወት ዘመን ወላጁም ወዳጁም ከሆነችው ቀለም ጋር ጥብቅ ቁርኝትን ፈጠረ። ቀለም ደግሞ አጥብቆ ለያዛት ጥሩ ወዳጅ ናትና ወጣቱን አስራትን አጥብቃ ያዘችው። ከተፈሪ መኮንን ወደ አሌክሳንድሪያ የሚያደርሰውን ቪዛም ቆረጠችለት። በምሥር ምድርም ይህችው ወዳጁ አልተለየችውም፤ እንዲያውም ቁርኝታቸውን አጠበቁት እንጂ ከተፈሪ መኮነን ትምህርት ቤት የጀመረው የአስራትና የቀለም ፍቅር አሌክሳንድሪያ ላይ ወደ ጋብቻ የሚያደርሳቸውን የጠበቀ ግንኙነት መሰረቱ። ከዚያም ወደ ታላቋ ብሪታንያ ስኮትላንድ ድረስ ዘልቆ በኤደንበራ ዩኒቨርሲቲም ባለማዕረግና ባለክብር እስኪሆኑ ድረስ ዘለቁ። ታላቁ ሐኪም የአማራ ሕዝብ እንባባሽ የእውቀት ውሃ ልክ፣ የእውነትና የታማኝነት ማህተም የሆኑት አንጸባራቂው ኮከብ ፕሮፌሰር አስራት ወልደየስ የትውልድ ቀናቸው ዛሬ ነው። ለዕለ ሊቁ አስራት በዛሬ ዕለት በ1920 ዓ ም በአማራዋ መዲና አዲስ አበባ ተወለዱ። በ1991 ዓ.ም ደግሞ አማራን ያለረፍት ሲያሳድድ የኖረው ህወሓት የአማራን መሳደድ በብርቱ የተከላከሉትን ታላቁን የሕክምና ሰው ልዕለሊቅ አስራት ወልደየስን አሳድዷቸው አሜሪካን አገር ይችን ምድር ተሰናበቱ። ዝክረ አስራት ወልደየስ ዝግጅታችን በዚህ አበቃም። ቀጣዩ ክፍል በምሽት የዜና ወጃችንም ይቀጥላል። ወደ ሌላኛው ዘገባችን አለፍን። የአማራ ፋኖ በሶስት ቀጠናዎች ድል ተቀዳጀም። የአማራ ህዝብ የሉና ትግል ወደ ወሳኝ ምዕራፍ እየተሸጋገረ ባለበት በዚህ ሰዓት የፋኖ ተጋድሎዎች በየቀጠናው በድል ታጅበው ቀጥለዋል። የአማራ ፋኖ በጎጃም ሰከላ ከተማ በቅርብ ርቀት ከብልጽግናው ሰራዊት ጋር ብርቱ ውጊያ አድርጎ ድል የተቀዳጀ ሲሆን፣ የአማራ ፋኖ በወሎ ቤተ አማራ በበኩሉ ጋሸና አቅራቢያ መቄት ላይ ባደረገው ውጊያ ከፍተኛ ድል መቀዳጀቱን ገልጿል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝና የአማራ ፋኖ አንድነት በጎንደር በሱዳን ኮሪደር ቀጠና ብርቱ ተጋድሎ በማድረግ ድል ተቀዳጅተዋል። የአማራ ፋኖ ጎንደር ጠቅላይ ግዛት ዝና የአማራ ፋኖ አንድነት በጎንደር ከብልጽግናው ሰራዊት ጋር በሱዳን ኮሪደር ብርቱ ውጊያ ማድረጋቸው ተሰምቷል። በቅርቡ ጎንደር ላይ በተከሰከሰው ሄሊኮፕተር ከባድ ጉዳት የደረሰባቸው የሰሜን ምዕራብ ዝ ዋና አዛዡ ጄኔራል ብርሃኑ በቀለ በዳዳ በተደጋጋሚ ጊዜ የሱዳንን ኮሪደር ካላስከፈትን ሰራዊታችን ያልቃል፣ ይህን ቀጠና ለማስከፈት ደግሞ ከየትኛውም የውጊያ ቦታ በበለጠ ከፍተኛ ኃይል ይሰማራለን ሲሉ መናገራቸው ይታወሳል። በዚህ የተነሳም በርካታ ኃይሉን ወደ መተማ ቋራና አርማጮ ያስገባው የብልጽግና ሰራዊት በሱዳን ኮሪደር ከፍተኛ ኪሳራ ያስተናገደ ጉዳት ደርሶበታል። የአማራ ፋኖ አንድነት በጎንደር የጎቤና የቋራ ኦሜርላ ክፍለ ጦሮች እንዲሁም የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ካራ አማራና አርበኞች ክፍለ ጦሮች በየግንባሮቻቸው ብርቱ ውጊያ እያካሄዱ ይገኛሉ። ይህ በእንዲህ እንዳለ ትናንት አዳሩን በተካሄደው የጎጃም ቀጠና ተጋድሎች በርካታ ድል መመዝገቡን የገለጹት የጣና ቴሌቪዥን ምንጮች በተለይም ሰከላ ከተማ በቅርብ ርቀት በሚገኝ ቀበሌ ላይ በተደረገው ውጊያ የብልጽግናው ዲሽቃ ከጥቅም ውጭ ሲደረግ የዲሽቃው ሽንሽል ደግሞ ለፋኖ ገቢ ሆኗል። በዚሁ የጎጃም ቀጠና ተጋድሎ የራስ ቢት ወደድ መንገሻቴ ከማምስተኛ ክፍለ ጦር የብልጽግናውን ሰራዊት ከነትጥቃቸው ማስከዳቱን አስታውቋል። የብልጽግናውን ሰራዊት በመክዳት የአማራ ፋኑ በጎጃም አምስተኛ ክፍለ ጦር ቡሬ ዳሞት ብርጌድን የተቀላቀሉት ሁለቱ ወጣቶች ብልጽግና የሚመካበትን ቀዩን ስናይፐር ይዘው እንደነበር ይታወቃል። የሰባ አምስተኛ ክፍለ ጦር አንደኛ ሻለቃ አራተኛ ሻምበል ጋንታ አንድ የዲሽቃ ምድብተኞች የነበሩት ሙሉ ቀን ደስታና ብልሱማ አለማየው ፋኖን ከተቀላቀሉ በኋላ በሰጡት የመጀመሪያ ቃለ ምልልስ ሰራዊቱ በጣም ተስፋ ቆርጧል፣ አዛዦቹም ቢሆኑ ተሰላጅተዋል። በየጊዜው አዋጊ ቢቀይሩም የሰራዊቱ የመዋጋት አቅም ስለሞተ የሰራዊቱን የአሸናፊነት ስነ ልቦና በምንም መንገድ ሊመልሱት አልቻሉም ሲል ተናግሯል። በተለይም በቅርቡ ጎንደር ጠቅላይ ግዛት እዝ ጎርጎራ ላይ መጥቶ የጣለው የመከላከያ ሄሊኮፍተር የብልጽግናውን ሰራዊት አዛዦችና ከፍተኛ የፖለቲካ ባለስልጣናትን ጭኖ ስለነበር ከፍተኛ ድንጋጤ መፍጠሩ ይታወቃል። በዚህ የተነሳም በአማራ ክልል የተሰማራውን የብልጽግና ሰራዊት በሄሊኮፍተር እየተዘዋወሩ የሚያዋጉት የብልጽግናው ጄኔራሎች እነሱም ስጋት እንዳደረባቸው ፋኖን የተቀላቀሉት የሰራዊቱ ላት ተናግረዋል። የጎንደሩ የሄሊኮፍተር አደጋ በርካታ ለውጦችን ፈጥሯል የሚሉት እነዚሁ የሰራዊቱ የቀድሞ አባላት በአሁኑ ሰዓት የትኛውም ጄኔራል በፍርሃት ተሸብቦ እንደሚገኝ ገልጸዋል። በሌላ የፋኖ የተጋድሎ መረጃ በወሎ ቤት አማራ የሚካሄደው ተጋድሎ ዛሬም ቀጥሎ ውሏል። የአማራ ፋኖ በወሎ ቤት አማራ በመቄት ወረዳ ጋሸና አካባቢ የሚያደርገው ተጋድሎ ዛሬም ቀጥሎ የዋለ ሲሆን ከትናንት ጀምሮ እየተካሄደ ያለው ብርቱ ውጊያ ዛሬም ቀጥሎ ሲውል ብልጽግና ፍላቂት ከተማና ጋሸና ላይ ያሰፈረውን ሰራዊቱን በአርቢት በኩል አንጀል ወደሚባለው ቀበሌ በሚካሄደው ውጊያ ቦታ ማስገባቱን የፋኖ ቃል አቀባዮች ተናግረዋል። የተጋድሎን ዝርዝር መረጃ በምሽቱ የዜና አወጃችን ይዘን የምንመለስ ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን የጣና ቴሌቪዥን ሰኒ ሰኔ 12 ቀን 2017 ዓ ም የቀን ዜናችን አሁንም እንደቀጠለ ነው። ቆይታችሁ ከኛ ጋር ይሁን። የትግል ግምገማና ተአድሶ በሸዋም የአማራ ፋኖ ሸዋ ጠቅላይ ግዛት እዚህ አማራ ህዝብ ትግል አሁናዊ ጉዞና የትግሉ መሪዎች የአታጋይነት ብቃት ግምገማና ተአድሶ እያደረገ ይገኛል። የአማራ ፋኖሹ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር በስሩ ከሚገኙት አራት ክፍለ ጦሮች መካከል አንዱ የሆነው አስቴ ጎማ ተራራ ክፍለ ጦር በስሩ ያሉትን መሪዎች በማሰባሰብ ጥልቅ ውይይትና የግዳጅ አፈጻጸም ግምገማ ካደረገ በኋላ አጠቃላይ የሰራዊት ታድሶ ማድረጉን የኮሮ ሚዲያ እና ኮሚኒኬሽን ክፍል ለጣና ቴሌቪዥን አስታውቋል። የአማራ ሕዝብ የሉና ትግል የጠረጴዛ ዙሪያ ክርክር ሳይሆን ውድህት የሚከፈልበትና በደም የሚረጋገጥ ትግል በመሆኑ ስህተት አይፈቀድለትም። ትንሽ ስህተት ብዙ ዋጋ እንደሚያስከፍል የሚታወቀው የትጥቅ ትግል የመሪዎች የአመራር ብቃት፣ የታጋዮች የግዳጅ አሰጣጥ ደረጃና የታጋዮች የትግል አፈጻጸም ብቃት በተከታታይ ሊገመገም እንደሚገባው የጦሩ ጠበብቶች ይናገራሉ። በዚህ የተነሳም በየጊዜው ራሱን እየገመገመና የሚታገልለትን ሕዝብ እያስተባበረ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት ሕዝብ በየጊዜው የትግል ግምገማና የሰራዊት ግዳጅ አፈጻጸም ክትትልን ሲያደርግ ቆይተዋል። የሰራዊት ግዳጅ ቀጠና ስምሪት ቅየራን ጨምሮ የአመራር መቃየርና መዋቅርን የማስፋት ስራ እያከናወነ የሚገኘው በአርበኛ መከተማሙ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት የአስቴጎ ተራራ ክፍለ ጦርን የግዳጅ አፈጻጸም ግምገማ ያደረገ ሲሆን ቀጣይ የግዳጅ መመሪያም አስተላልፏል። በአንጾኪያ ገምዛ ወረዳና ና ወረዳ ያሉ በርካታ ቦታዎችን የሚያስተዳድረውና የከተማ ኦፕሬሽኖችን በማድረግ አስቴ አስቴጎ ተራራ ክፍለ ጦር የአማራ ህዝብ የገጠመውን የሉና አደጋ ለመቀልበስ ላለፉት ሁለት ዓመታት ከፍተኛ ተጋድሎ እያደረገ በውጤታማነቱ ቀጥሏል። የአማራን ህዝብ በህይወት የመኖር አደጋ የደቀነበትን ያገዛዙን ጨካይ ስርዓት ለመገርሰስ በሚያደርገው የሞት ሽረት ትግል በርካታ አንጸባራቂ ድሎችን ተቀዳጅቷል። ክፍለ ጦር ውስጥ ከኦሮሞ ብሔረሰብ አስተዳደር ዞንና ደወሉ አዋሳኝ ድረስ በመንቀሳቀስ በብልጽግና ሰራዊት ላይ ከባድ ቁሳዊና አካላዊ ጉዳት እያደረሰ በብርታት የሚታገል ሲሆን አሁን ላይ በስሩ ያሉ ሻለቃዎችንና አመራሮችን በማሰባሰብ አጠቃላይ የሰራዊት ተሃድሶ አድርጓል። በታድሶ ፕሮግራሙ ላይ የማመድ ቢሆነኝ የኮር አዛዥ አርበኛ መቶ አለቃ ኤርሚያስ ግጨው ባስተላልፈው መልእክት በትግል አላማ መስዋዕትነትና መክዳት በአንድም በሌላም ሊያጋጥሙ የሚችሉ ቢሆንም የትግል አላማን የተረዱ ብርቶች ብቻ ትግሉን ወደፊት የሚያራምዱት ይሆናሉ። ለዚህ ደግሞ የተቋም ግንባታ ላይ ትኩረት አድርገን መስራታችንን እንቀጥላለን ብለዋል። መቶ አለቃ ኤርሚያስ አክሎም ከውስጥም ሆነ ከውጭ ለሚነሱ ውዥንብሮች የማይበገር የማይቀየርና የማይናወጥ በአለት ላይ የተመሰረተ ተቋምና ትግል ነው ያለን። ይህን ጠንካራ ሰራዊት የተላበስነው ደግሞ ከየአቅጣጫው የሚሰነዘሩ አልዋልታዎችንና የጠላትን ጥቃት በብርታት መክተን ስለሰራ ነው በማለት ተናግሯል። አደረጃጀቱን በማዘመን የሰራዊት ቁመናውን በማሳደግ ላይ የሚገኘው ክፍለ ጦሩ በእስሩ ያሉትን ጠንካራና ጀግና መሪዎች እውቅና በመስጠት ዲስፕሊን ያለው አመራርና ሰራዊት መገንባቱን እንደሚቀጥል ዋና አዛዡ ተናግሯል። መጨረሻም የተሻለ የግዳጅ አፈጻጸም ለነበራቸው አመራርና አባላት እንዲሁም በትግሉ ጉል ሚና ያላቸውን ጠንካራና ጀግና ለሌላው አራያ የሚሆኑ ብዙ ዋጋ የከፈሉ ጀግና የሰራዊት አባልን የሞራልና የማነቃቂያ ሽልማት ተበርክቶላቸዋል ሲል የመሐመድ ቢሆነ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ወደ ሌላኛው ዘገባችን አለፍን። በታላቁ ሐኪም የትውልድ ቀን የሐኪሞች ማኅበር ታገደም። የብልጽ ግናው አገዛዝ በቅርቡ ብርቱ ቁጣ ያስቀሰቀሰበትን የኢትዮጵያ ጤና ባለሙያዎች ማኅበርን አግዶታል። የኢትዮጵያ የሲቪክ ማኅበራት ድርጅቶች ባለሥልጣን በብልጽግናው ስርዓት ላይ የሚነሱ ትችቶችንና በሕዝብ ላይ የሚደርሱ ግፎችን የሚያጋልጡ የሙያ ማኅበራትን እየተከታተለ በመዝጋት ላይ ነው። በዚህ የተነሳም በቅርቡ የኢትዮጵያ የጤና ባለሙያዎች የጥቅማ ጥቅምና የሙያ ነጻነት ጥያቄ በማቅረባቸው የብልጽግናውን ስርዓት ፈተና ላይ የጣሉትን የጤና ባለሙያዎችን ለንቅናቄ አስተባብረዋል ብሎ ያሰበውን ማህበሩን አግዶታል። የኢትዮጵያ ጤና ባለሙያዎች ማኅበረ ፕሬዚዳንት አቶ ዮናታን ዳኛውን ጨምሮ በርካታ የማህበሩ አመራሮች መታሰራቸው፣ መታገዳቸውና ዛቻ እንደደረሰባቸው የሚታወስ ሲሆን የጤና ባለሙያዎችን ንቅናቄ ተከትሎ በርካታ ሐኪሞች መታሰራቸው አይዘነጋም። ዛሬ ደግሞ የጤና ባለሙያዎች ማህበር ፍቃዱ መታገዱን የማህበሩ ፕሬዚዳንት አቶ ዮናታን ዳኛው ተናግረዋል። ለማህበሩ መታገድ ምክንያት የሆነው በብልጽግናው ስርዓት ላይ ከፍተኛ ጫና የፈጠረ ንቅናቄ መካሄዱንና ንቅናቄውንም ማህበሩ መርቶታል ተብሎ ስለታመነ መሆኑን ምንጮቻችን ገልጸዋል። አቶ ዮናታን ዳኛውም ይህንን ሐሳብ የሚቀበሉት ነው። እግዱ የተላለፈው ከኢትዮጵያ ሲቪክ ማኅበራት ድርጅቶች ባለሥልጣን አማካኝነት መሆኑን የገለጹት አቶ ዮናታን የእግድ ደብዳቤው ላይ የተሰጠው ምክንያት ግን ጠቅላላ ጉባኤ አላካሄዳችሁም፣ የፋይናንስ ሪፖርት አላቀረባችሁም የሚሉ ክሶችን ጠቅሰው ነው ይጻፉልን። ነገር ግን ሆድ ሲያውቅ ዶሮ ማታ ነው ነገሩ ብለዋል። ሆኖም የባለሥልጣኑ የእግድ ደብዳቤ ከእውነት የራቀ መሆኑን የገለጹት አቶ ዮናታን ዳኛው እሳቸው የሚመሩት የኢትዮጵያ ጤና ባለሙያዎች ማህበር እያንዳንዱን እንቅስቃሴውን ያካሄድ የነበረው በመመሪያና የሀገሪቱ ሕግ በሚፈቅደው መሰረት እንጂ ከዚያ ውጭ ያደረገው ነገር የለም። ለመታገዳችን ትክክለኛው ምክንያት በዋነኝነት ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ሲሉ ተናግረዋል። ማህበሩ የተመሰረተበት ዓላማ ለጤና ባለሙያዎች ድምፅ ለመሆን ነው ሲሉ የተናገሩት የማህበሩ ፕሬዚዳንት የጤና ባለሙያዎች ተገቢውን ቦታ እንዲያገኙና በሰሩት ልክ እንዲከፈላቸው ነው ድምፅ ስናሰማ የቆየ ነው፣ በማለት መናገራቸውን አዲስ ስታንዳርድ ዘግቧል። በታላቁ ሐኪም ፕሮፌሰር አስራት ወልደየስ የትውልድ ቀን የኢትዮጵያ ሐኪሞች ማህበር በይፋ የታገደበት ቀን ሆኗል። በመጨረሻም እስራኤል ኢራንን ወደ ተመለከተው ዓለም አቀፍ ዘገባችን እናመራለን። የእስራኤልና ኢራን ጦርነት ቅርጹን ቀይሯል። ሰባተኛ ቀኑን የያዘው የእስራኤልና የኢራን ጦርነት አሁናዊ ሁኔታው አሳሳቢ መሆኑንና ከባድ ቀውስ ለመፍጠር የሚያስችል መልክ መላበሱን ተንታኞች ተናገሩ። ትናንት ታላቅ ድል የተጎናጸፈችው እስራኤል ዛሬ ደግሞ በተራዋ ማቅ ለብሳለች። ኢራን ባስወነጨፈቻቸው ሚሳኤሎች በእስራኤል ትልቁ ከሚባሉት ሆስፒታሎች መካከል አንዱ የተመታ ሲሆን ይህ በደቡባዊ እስራኤል ቤርሼባ ከተማ የሚገኘው ሶሮካ ሆስፒታል መመታቱን ተከትሎ የኔታንያሁ አስተዳደር የኢራን ድርጊት ቀጣዩ የበለጠ እንዲበረታባት ሆኗል ሲል ለአጸፋው ያለውን ቁርጠኝነት ተናግሯል። በዚህ የሆስፒታሉ ጥቃት ከ30 በላይ ሰዎች እንደሞቱባት የገለጸችው እስራኤል ከዚህ በተጨማሪም በኢየሩሳሌም እና በቴልአቪቭም ተመሳሳይ ጥቃት ከኢራን መሰንዘሩን አስታውቃለች። በዚህም ቀጣይ የሚካሄዱ የአጸፋ ምላሾችን አስመልክተው ጠቅላይ ሚኒስትር ኔታንያሁ ሲናገሩ ቀጣዮቹ ቀናት ለኢራን የበለጠ አደገኛ ናቸው ብለዋል። ሆስፒታል ላይ ብቻ ያልተወሰነው የኢራን ጥቃት ከቤርሳቤ ሶሮቃ በቅርብ ርቀት የሚገኘውን የእስራኤል የጦር ማዘዣና የመረጃ ዋና መስሪያ ቤት ላይ ያነጣጠረ ጥቃትም አድርሳለች። ዝምታ ላይ የሰነበተው አውሮፓ በእስራኤል ሆስፒታል ላይ የደረሰውን ጥቃት አስመልክቶ ለመጀመሪያ ጊዜ ስለ ጦርነቱ መናገር ጀምሯል። በአውሮፓ የትልቅ ካዝና ባለቤቷ ጀርመን በቻንስለሩ ፍሬድሪክ ሜርስ በኩል እስራኤል የእኛንም ዕዳ ተሸክማለች በማለት ለመጀመሪያ ጊዜ አጋርነቱን አሳይቷል። ከአንዴም ሁለት ጊዜ የማይረሱ ሰቆቃዎችን ከጀርመን ምድር የተጎነጨችው እስራኤል ዛሬ ከጀርመን መንግስት ከጎንሽ ነኝ የሚል አጋርነት ሲቀርብላት በደስታ መቀበሏን የተለያዩ ሚዲያዎች ዘግበዋል። አውሮፓ ከእስራኤል ጎን መሆኑን በገለጸበት በዚህ ሰዓት ሰሜን ኮሪያ በበኩሏ የረጅም ርቀት ተምዘግዛጊ ሮኬቶችን አስወንጭፋለች። ከዋና ከተማዋ ፒዮንግያንግ የተወነጨፈው የሰሜን ኮሪያ ሮኬት አሜሪካ ደቡብ ኮሪያ እና ጃፓን በጋራ ወታደራዊ ስልጠና በሚያካሄዱበት የደቡብ ኮሪያዋ ጄጁ በተባለው ግዛት ነው። ሶስቱ ሀገራት የጋራ ወታደራዊ ልምምድ የሚያደርጉት በመካከለኛው ምስራቅ የተነሳውን ቀውስ ተከትሎ መሆኑን የተረዱት የሰሜን ኮሪያው ፕሬዚዳንት ሮኬት ለማስወንጨፍ የተገደዱትም የሶስቱን ሀገራት የጋራ ወታደራዊ ዝግጅት ለማደናቀፍ መሆኑን አናዱሎ የተባለው የቱርኩ ሚዲያ ዘግቧል። እስራኤል በኢራን ላይ የምታደርገውን ጥቃት ካላቆመች የራሴ ኒውክለር ለኢራን እሰጣለ ያለችዋን ፓኪስታንን ደግሞ የእስራኤሉ ጦርነት አጋፋሪው ዶናልድ ትራምፕ አነጋግረዋል። የፓኪስታኑን ወታደራዊ አዛዥ ጄኔራል አሲም ሙኒር ጋር የተነጋገሩት ዶናልድ ትራምፕ የውይይታቸው ማጠንጠኛ ነጥብም በኢራንና እስራኤል ጦርነት ፓኪስታን አቋሟን እንድታስተካክል መሆኑን የፓኪስታን ሚዲያዎች ዘግበዋል። የፓኪስታኑ ጦር አዛዥ ከዚህ በፊት የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎዛ እና የዩክሬኑ ፕሬዚዳንት ዘለንስኪ በተዋረዱበት የነጩ ቤተ መንግስት ባለ እንቁላል ቅርጽ ቢሮ የምሳ ግብዣ ተደርጎላቸዋል። ትራምፕን በዚህ ደረጃ የክብር ግብዣና እንክብካቤ በማድረግ ከውጭ ጉዳይ ሚኒስትራቸው ማርኮ ሮቢዮና ከመካከለኛው ምስራቅ ተወካያቸው ስቲቭ ዋይትኮፍ ጋር ነበር የፓኪስታኑን ልዑክ ያነጋገሩት። እስካሁን በኢራንና እስራኤል ጦርነት ዝምታን መርጠው የሰነበቱት ቪላዲሚር ፑቲን በበኩላቸው እስካሁን ሰዓት ድረስ ኢራን የወዳጆቿን ትብብር አልጠየቀችም ብለዋል። ይህ የፑቲን ንግግር ሁለት አንጓዎች የሚመዘዙበት ነው የሚሉት ተንታኞች፣ የመጀመሪያው የንግግራቸው መልዕክት እስራኤል በአጃቢ ታግዛ ነው ኢራንን የምትደበድበው የሚል መልእክት ለመስጠት ሲሆን ሁለተኛው የመልእክታቸው ማጠንጠኛ ደግሞ ኢራን የሩሲያን ትብብር ከፈለገች ዝግጁ መሆናቸውን እየገለጹ ነው ሲሉ ተንታኞች ይናገራሉ። የሁለቱ አገራት ጦርነት አሁን ቅርጹን እየቀየረ ነው የሚባለውም ከዚህ የተነሳ ነው ሲሉ ተንታኞች ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾች፣ ለሰዓቱ የያዝናቸው ዘገባዎች የተከታተላችኋቸውን ይመስሉ ነበር። ምርጫችሁ አድርጋችሁ ስለምታደምጡን ከልብ እናመሰግናለን። ጣና ቴሌቪዥን ከሀቅ ጋር